እግዚአብሔር ጋር ይነጋገሩ ነበር እንዴት ኢትዮጵያ እንደሚያስተዳድሩ በሰላም እየተነጋገሩ ይሄን መስመጥ አንድ ከተራራ ላይ ሆኖ ማለት ነው። የመጡ ይሄ ቃል ያስተዳደሩ ለልጅ ግን በሰላም ይዘን እየመጡ። እና በቅዱስ ላሊበላ ጊዜ ይጻፍ አዎ አንተ ኢትዮጵያ ብቻ አይደለም የምታስተዳድሩ በጎን አስራ አንድ መቅደስ ከአንድ ቋጣ ድንጋ ታንጻለ ተብሎ ተገልጾለት። እንዳለ ይቺን አሸተን ማርያምን ጀምሯል። ይሄን እየሰራ እንዳለ እምነታችን በሃገር ተገልጸ